በቂ ስንት ነው how much is enough ጊዜ በቂ አይደለም ህይወት በቂ አይደለም ዕውቀት በቂ አይደለም ገንዘብ በቂ አይደለም ደስታችን በቂ የሚባል ደረጃ ላይ አልደረሰም ወዳጅነትም ሆነ ዝምድና በቂ ነው አይባልም የዚ ዓለም ፍቅር በቂ አይደለም አብዛኛው የዘንድሮ ወዳጅነት ሆነ ዝምድና በወረት ያጠረ እንጂ ዘላቂ አይደለም በቂ የሚለው ቃል በሁለት ፊደል ብቻ መወከል ፍትህ አይደለም። በቂ እንደየሰው መስፈሪያ ከፍም ዝቅም ይላል እንጂ እቅጩን ሆኖ ያውቅ። የምንም ነገር መስፈሪያ በግምትና በስምምነት ወይም ከዚህ እስከዚያ የምንለው እንጂ በራሱ በቂ የሆነ አይደለም። በቂ የመጠን ጉዳይ ነው። መጠንም መመጠን ደግሞ የመጣኙ ፋንታ ነው። አንዱ ከመጠኑ አስበልጦ አሙልቶ ሲያፈሰው ሌላው ደግሞ ከመጠኑ በታች አድርጎ ያጎድለዋል። በቂን የሚያበቃው በአእምሮ የበቃው ብቻ ነው። ልብ በል በቂን የሚያበቃው በአእምሮ የበቃው ብቻ ነው። ኑሮ ያልበቃል፣ ገንዘብ ያልበቃል፣ እውቀት ያልበቃል፣ ደግነት ያልበቃል፣ ፍቅር ያልበቃል። የምንፈልገው የእውነት ስለፈለግነው ሳይሆን ሌሎች ስለፈለጉት ብቻ እኛም ስለፈለግነው ነው። አዎ ብዙዎቻችን እኮ የምንፈልገው የማናውቀውን ፍላጎታችን የተመሰረተው በሌሎች ፍላጎት ላይ በመሆኑ ነው። በእርግጥ መሰረታዊ የሰው ልጅ ፍላጎት ተመሳሳይ ነው። አፈላለጋችን እና ፈልገን የምናመጣበት መንገድ ግን የተለያየ ነው። የሆድ ጉዳያችን፣ ረሃባችን፣ ጥማችን ስሜቱ የጋራ ቢሆንም መንፈሳዊ ራባችን፣ ጥማታችን፣ እንዲሁም አስተሳሰባችን፣ ግባችን የተለየ ነው። የብቃት መለኪያችንም የሚለው በቂ የሚለው መስፈሪያ እንደ አስተሳሰባች አንድ ወጥ ባለመሆኑ ነው። ሮበርት የተባለ አንድ ጸሐፊ የምንፈልገው ከመጠን በላይ ስለሆነ አይደለም፣ ነገር ግን እኛ የምንፈልገው ሌሎች ከሚፈልጉት የበለጠ እንዲሆን ስለምንሻ ነው። የሚገርመው ደግሞ ሌሎች በተመሳሳይ ሁኔታ የሚፈልጉት እኛ ከምንፈልገው በላይ እንዲሆን ነው። ይህ መጨረሻ ወደ ሌለው አሸናፊ ወደማይለየው ፉክክር ውስጥ ከቶናል። በመጠን ኑሩ። ከዕውቀት ሁሉ ዕውቀት መጠንን ማወቅና በቂን መገንዘብ ዋነኛ የህይወት ጉዳይ ነው። ከመጠን ያነሰም ሆነ የበዛ ጣጣ አለው። ከበቂም በላይ ሆነ ከበቂ በታች ሁለቱም አይጠቅሙም። በቂ መካከለኛ ነጥብ ነው። በቂ መጠን መጠን ደግሞ ማስተዋል ነው። ወንድሜ የብልጽግና ዋነኛ ግብ መሆን ያለበት እንደ ገብጋቦች ማከማቸት ሳይሆን ሕይወትም በምድር ላይ በደስታ ማኖር ነው። አንድ ሰው ሀብታም ነው የሚባለው ደግሞ ባለው ነገር ሲረካና በቃኝ ሲያውቅ ብቻ ነው። አንተም በመጠነ እውቀትና ብቃት ተጎናጸፍ። የምትፈልገውን ሁሉ ለማሟላት ስትል እድሜን አትጨርስ። ከምትፈልገው ይልቅ የሚያስፈልግህ ምረጥ። ማግበስበስ ሳይሆን መመጠንን ልመድ። የበቂ መስፈሪያህ በክተህ አገኘው የመጨረሻ ነደግ ከምትፈልገው ይልቅ የሚያስፈልግህን ምረጥ። ማግበስበስን ሳይሆን መመጠንን ልመድ። በቂ ሕይወት ተመኘን። መልካም ሳምንት